ቀለደች ስለሆነች በአማራው ላይ ጆኖሳይድ እንትን ያለች ስለሆነች ራስ የቴድሮስን ፎቶ ስትቆይለቅላቸዋል እንደ እናንተ ሾርት ሚሞሪዎች ማለት ነው። ረሳችሁና ነው። ዛሬ እንደ ለሊያ ልጅ አግዤ ልጅጅን ስለተናገርኩኝ ያልሹ ይሄ አናዶች ነው ቤታ አሁንም ወልሽ ልጅ እንዲነካ አልፈልግም። እኔም የልጅ እናት ስለሆንኩኝ እንኳን አብሮ አደረሰን። እኔ ቆንጆ ዛሬ የማናት የጂጂ እንትን ሆኑ። ርጋጦች፣ ርጋጥ አንቺ ነሽ፣ ርጋጦች። ስለዛ እናቱ እኔ እችንም ቪዲዮ የግችንም ላይቭ የገባት ሰላም ቀናችብኝ ስላልሽ እኔ በምንሽም አልቀናም እንዴ። እኔ እኔ ባይዘዌ በተፈጥሮዬ ቅናት የሚባል ነገር የለብኝም። በምንሽ ነው የምቀኝና ውስጥ ቤታ በዚህ በዚህ በዚህ በዚህ በዚህ በዚህ በዚህ ኮንፊደንስ ያሽም አንደኛ እኔ ኮንፊደንስ ዛችንኝ ጥግብ ነኝ እ ጥግብ ያልኩ ነኝ እን ኮንፊደንስ በምንሽ ነው የምቀናው። እኔ ግራ የገባኝ ነገር ማለት ነው ቀናችብኝ ሰላም። ሄዳችሁ ኮመንቴን አላጠፋውም እኔ አንብቡት። ይሄ ኮመንት ነው እሷን ያናደዳት። እሷን ያሳበዳት ይሄ ኮመንት ነው። ምንድን ነው ያልኩት? ሊያ ጎበዝ ናት። ምን አላት? ሲጀምር ምን አውቄ? እስኪ እናት ልጅ ጠይቁልኝ። እኔ እኮ እሱ ነው ግራ የገባኝና እንደ ላይቭ የገባሁት ሊያ ምንድን ነው ኮመንት ሄዳችሁ ካነበባችሁት እናንተ መቼስ ግሬሳዎች፣ መቼ እውነት ትናገራላችሁ? ቅንድ ቤት ሰላሙ ነ ይነላጩ በምላስሽ ንሳ ነ

ሰዎች ተው፣ አውደ አመቱን እንኳን ለዋልበት! እንጂ እንዴ! አውደ አመቱን እንኳን ለዋልበት። ነገ እንግዳ አለኝ። ነገ እንግዳ አለኝ። ረመን ቪዲዮ። ሰላም ሰላም። ለካ በኔ ትቀናለች። ኮመንት ላይ የሄደ ለሊያን የሊያን ኑሮ ሁላችንም መኖር። ቤታ አላልኩም። ምን አስጨነቀሽ ቤታ? ሄዳችሁ አንብቡት። የኒያ ኢትዮጵያ ላይ የምትኖረውን ኑሮ ሁላችንም መኖር ውሽ የምናደርገው ነው የምንፈልገው ነው። አትፈልጉም? አትዋሹ። በዛ ላይ ጎበዝናት ናት ጠንካራ ናት። ከአረብ ሀገር ተነስታ ነው ዛሬ እዚህ ጋር የደረሰችው። እዚህ ጋር የደረሰችው ማለት ነው። የእኔ ቆንጆ ቴንክ ዩ ስለዚህ ሰላም ከዚያ ይሄንን ኮመንት ብቻ ስለ ስለጻፍኩ ሄዳ ምን ብላለች? ሰላምም ለካ ትቀናብኛለች። በምንድን ነው ማምቀናብሽ? ለሙኪያ እንማኛለን። ቴንክዩ ይሄ ኮመንት፣ እስቲ ቤታ የሚል ነገር የለው አሽሙር ነው አለች። እኔ አሽሙር ሴተኛ አዳሪያ ልጅ አላሳደግ። ወንድ እኮ ነው ያሳደገኝ። ወንድ አሳደገኝ ትየለ እንዴ ሰላም። እርጉዝ አይና አይና አረኔ

ፊደንስ እኮ ሙሉ ቪዲዮ የምታወቅ ሰው እኮ በፊልተር ነው ምቀነው፣ በፈረስ ጸጉር ነው ምቀነው። ስለዚ እንከባበር። እንካ ስምሽን አልጠራኝም ሊያንስ ሊያንስደብልኝ ከሆነ አልሳደብም እኔ። ስድብትቻለሁ። ኦኬ ከኔ ጋር ተፋች እዛው ከጀመርሻቸው ገና ሳትወልድ ሰርጀሪ የተሰራች ተው። እኔ በገንዘቡ መብቷል። በዚህ እኔ እንትን አለም እኔ አሁን እናንተ እስኪ አስቡት እናንተ እንደው ግሬ እሳዎች አሁን ቤታ እሷ ሰላም በኔ ትቀናል ስትል ለምን ተላላችኋትም? አረ ታይ ሰላም እንደዛ ትቀናም በምን ይቀናል አትሏትም እንዴ? ታይ ታይ እኔን የምትሉኝ ማለት ነው። ለምን አላላችኋትም? ኦኬ እዚህ መታችሁ። ታይ ታይ ታይ ትላላችሁ። አስመሳዮች ሊያል ማድነቅ ለእሷ ስድብ ነው እንዴ? ለሊያ ኮመንት የሪከርድ የተደረገው ኮመንት በመጻፍ በየኮመንቱ ራሱ አረ እግዚአብሔር በእውነት አይምሮሽን ይጠብቀው። እንደዚህ ጥሩ አይደለም ለአንቺ ለጤናሽ፣ ቤት ተጥሩ አይደለም ጥሩ አይደለም ለጤናሽ ጥሩ አይደለም። በየኮመንቱ ሰው ምናላይም ብለሽ የምትዞሪ ከሆነ እኔ ከዚህ ዘግቼ ስወጣ እግዚአብሔርን ዞር ብዬ አላይም። ለአንቺ ለጤናሽ ጥሩ አይደለም። ገና አልወለድሽ እንደዚህ ጥሩ አይደለም በእውነት